ሰላም ሰላም ጤና ይስጥልኝ ዘመንሽ ዩቱብ ቻናል ተከታታዮች፣ እኔ ደህና ነኝ እግዚአብሔር ይመስገን፣ እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። የሞዳችሁና የማከብሯችሁ፣ እንግዲህ ዛሬ የጽናትን ድራማ በጣም አጓጊ የሆነ ድራማ ይዘን መተናል። ለዚህ ቻናል አዲስ ከሆናችሁ ከታች ያለችሁን የደውል ምልክቷን ሁለት በማጥቆር ቤተሰብ ሆኑ። እንዲሁም አስተያየት ኮመንት ከስር መጣፍ ስላላችሁ ሰፖርት ማድረግ እንዳትረሱ ወደ ቪዲዮ አንቺም ሆነሽ ነው በዚህ ሁኔታ ጣድፈሽ የጠራሽኝ? ምሩ የለችም። ትናንት እንደወጣች አልተመለሰችም። ሊዎቱ ይዞ አስፈራራኝ ነበር። ከዛ ለራሴ ሰቃው ድጋሚ አባቴን ሲነገር ውስጥ መቅተት አልፈለግኩም እና ብቻዬን ለማንም ሳልናገር ዝም ብዬ ተቀመጥኩ። እሱ ግን አላስቀምጣል። ሰዎች እኮ ሁሉ ነው እንደሚጫወት። ትናንትና ትንሽ ተናግሯት ነበር። በሱ የጠፋቸው አላሳቀም ነበረች ስመጣ ነበረች። ተመልሼ ስመለስ ግን የለችም። ወይ ወይ እሷ የት ገባች? ስልኳ ሳይሰራ አዳሩን ሙሉ ስንቀጠቅል እንድትፈልጉ ኮሚቴ አዋቅሮና

ሰኔ ብላ ተቀልዳለች።

ለምን እኔ አለቀሽም? ፅናት ለአንቺ ምን እንዳደረገሽ ብታቄ ኖሮ ምንድን ነው ምት? እኔስ አባቴን ማሳፈር የምፈልግ ይመስለኛል? ይሄን ይሄን እልህ አስይዘው ነው መሰለኝ። ሌላው ቢቀር ሌላው ቢቀር ሴትነትሽ እንዴት ፈቀድሽ ልሽ፣ ለአባቴ ስል ነው ድጋሜ ማስከፋት እሱን አልፈልግም፣ እና አባትሽ ሌላ ሰው ወርደሽ አስከፍትሽ ክብር የሚቀበልሽ ይመስለሻል? በቃ ሽ ምሩ፣ ከዚህ በላይ ማውራት የለብንም። ለማንኛውም መድኃኒት ካላገኘው፣ ከዚህ በላይ ማውራት አልችልም። ስለዚህ ባክሽ አምጪልኝ። እሺ፣ ቤት እንዴት ላይ ሳሎን ትቪ ስር ቁልፍ አስቀምጫለሁ። ባክሽ መተንፈስ እያቃተኝ ነው። ይቅርታ ምሩ፣ ከዚህ ሌላ ምርጫ አልሰጠሽኝም ብላ እንደገና ለጠመቻት። ከዚህ ይህን ማድረግ ውጭ ሌላ ምርጫ ምንም ስለሌለኝ ነው

ግባና ዋስጣት አንድ ነገር ብትሆን ምናምን እያለች ትሄዳለች ብሎ ይሄዳል። ከምንም ነገር ያንቺ ያንቺለህ ያለ የጨመረ ነው የሚሄደው እዛው ያባትሽ ምናምን እያለ ያዘተባታል ማለት ነው። በጣም ቸካይ ነው ይሄ ልጅ፣ ራስ ወዳድ ሲያስጠላ። አቤት አንዳንዴ፣ አንድ ዶሮ የልጆች ከባድ ናቸው። በቃምሩ እዚህ ነው ሳትል የኪራን ፊደል የኪራን እንትን ተከተለች አይደል? እኔ በጣም እየጨነቀኝ ነው። እኔ በጣም እየጨነቀኝ ነው። እስቲ እኔም ራሱ እየጨነቀኝ ነው። እስቲ ቤቱን እዩ። ጨር እያለ እሷ ነበረች ከሁላችንም እርጋታ፣ እርጋታ የተሞላች እሷ ሲከፋች እሷ ሲከፋች፣ አንድ ሰው እንኳን አጣች መሰለ፣ ብቸኝነቷን መረጠች። እሷ ሂዳ ነው ብለሽ ነው ማለት? ጽናት፣ ግን ጽናት፣ የሆነ ነገር ውስጤን የሆነ ነገር እየነገረኝ ነው። እኔማ እሱማ አቅቶኝ ነው እንጂ እኔም ራሴን መረዳት ነው ምፈልገው። ከዛ አጀሬው የኖክ ነው ከመጣን ሰላም ትለዋለች። ከዛ ቆጭ ብሎ አውር እንጂ ምን ነው እኔ ስመጣ ዘማ አላችሁ? እንዲሁ በቅንድባችን ብዙ እያወራን እያማችሁ ነው መሰለኝ ተሎ ገባህ አንተ ማግም አትፈጅም ማለት ነው ነው እንዴ ምንድነው የምትኮሳተረው ቀልድ እኮ ነው አረ እኔ ላስደነግጣችሁ ብዬ ነው እንጂ ከብዶኛል ምን አልሸጸይ መሳል አውጣለን እንዴት ሳልበላው? እላለሁ ግን፣ አሁን ነው የበላሁት። ከበላህማ፣ ይቅርብህ። እኔ ነበርኩ እየሰራሁት። አረ እሷ አውቃ ነው። እኔ ነው እኔ ክፍል ይጂ ሄጄ እበላለሁ ካልክ፣ እሺ ብላ ትለዋለች። ምንድነው ፊታችን ሸመደደው? ምን አቀላታል? ሊስለን ነው እንዴ

እሷም እንደ ኪራ እዚህ ነው ስተምትል እንጠበቃት ብላ ትላለች ማለት ነው። ሰኒ ኖማ ይህን ይህን ስሜት እኮ ጠንቀቂያ ነው ማውቀው እረዳሃለሁ፣ ግን እኮ መረጋጋት አለበ። እሷ ለመሄድ ብታሰብ እራሱ ከዚህ ግባ የሚባል ጥፋት አላጠፋውም። አንዳንዴ ሳናቅ የምናጠፋቸው ነገሮች ሳናቅ ይቀጡናል። ከምን በላይ ነው ማፈቅራት

ይሄ ውሃን ባትፈጠር ኖሮ ይሄ ጨጓራ እንደ ድሮ ቆዳችን ሰፍተን እያደነን ብንኖር ይሻል ነበር። ገና ምን አይተህ ገና የጨጓራ በረሃ የሚባል በሽታ ይመጣል። ኧረ በእናትህ ስንት ሰውዬ እናትህ፣ እስቲ በል በእናትህ ቀዝቀዘ ውሃም ጭሌ ለስለስ አንድ ነጥር። ኧረ ካለ ጃር፣ ካለ ጃር አንተ አጠጣም። አትጣል እሱ እንደከለከለኝ ነው። አፍጠኝ ብሎ ይላታል። ከዛ ሰኔ ሰኔ ደሞ ሰኔ ፅናትዬ፣ አሁንም ቁልፍ ነው ስትመጣ፣ የሆነ ነገር ግን ጠርጠራለች? የሆነ ነገር እያሰበች ነው ፅናትዬ። ቁጭ ቆማ ያ ማለት ነው፣ ይሄ በር ምንድን ነው የምትቆልፈው ብላ እያሰበች ነው። ከዛ ዝም ለምንድን ነው ውስጤን እየጨነቀኝ ያለ ለምን ትላለች። በሰላም ነው ምኑ? እዚህ ቁመሽ ብቻሽን የምታወሪ? አዎ ዝም ብዬ ነው። ምን እንደሆነች ንገረኝ እንጂ። ለአንቺ ማልፈታለች፣ ችግር የለም። እውነትህን ነው? አዎ

መኖሩ ሳያውቀው እንዲህ ህይወቱን በከንቱ ያሳልፈዋል። ምሩ እንደዛ ጣር ላይ ሆኖ ግን ለጓደኛዋ እምነቷን እንደዛ ስጠበቅ ሳይ ከዚህ ቅጨት ህይወት መቸነሆን ምናቀው አበቃ ሲለው እንደገና ይጀምራል። ከአራት አመት በፊት ጉልበቴና ጭንቅላቴን አጣብቄ ያለቀስኩት አልበቃ ብሎት

አቤት ጉድ ጉድ ጉድ ጉድ እኮ ነው። ክው ብላ ደነገጥሽ እና አሁን ሶፋ ላይ ቁጭ ብሏል ይስለት ነው። እባክን አምላኬ ተለመናኝና ከዚህ ጉድ ገላግለኝ። የሰራሁት ነገር ከዚህም በላይ በድንጋይ መወገር እንደሚያመጣብኝ አውቃለሁ። እባክን የዛሬን አደናይ እባክህ ብላ

ብሎ መጠየ ማለት ነው። ምን ሆነሽ ነው እንደዚህ ተዳከምሽው? ከዛ ሆይ ረጫታን ማለት ነው እንት ኬራ ኬራ ይስቅባታን ማለት ነው። ፅናት ፅናት፣ አምላኪ ሆይ ሳቅ አትበለኝ እባክህ ተወይ። ቆይ ምን አድርገ ነው የምትለኝ ለምንድን ነው በዚህ ይፈት የገባው እኔስ እኔስ ይፈት ምሩ ምን ምሩ አንቺ ምንም እንዳረገችኝ ስላታ ስለማታቂ ነው እሺ ከዛ ውሃ ጠጥታኛለች ውሃ እያጠጣት ነው ውሃ እያጠጣት ነው ታውቂያለሽ አንድ ሰው ክፉ ከመሆኑ በፊት ልክ እንዳንቺ ጥሩ ነበረ። ምን ማለት ነው? ታውቂያለሽ፣ እኔ አሴትን ግቢ እያለሁ ነው የማውቃት። አንድ ዓመት ሙሉ በፍቅሯ ስትሰቃይ፣ እሷ ግን ጓደኛውን ያደረገችኝ ግቢ ውስጥ ሙድ እያዘብኝ ነበረ። የሆነ ቀን የሆነ ቀን በጣም ያናደደችኝ ከሌላ ሰው ጋር መጀመሯን ሰማሁ። ሄጄ ጠየኳት። እሷ ግን ካደችኝ። ከዛ ማታ ማታ ወክ ሳረክ ሁሌ አያቸው ነበረ። ግን ግን ከሱ ጋር ብዙም አልቆየሁም። ከሱ ጋር ሲለያዩ ተመልሳ ከኔ ጋር መጣች። ፍቅር እኮ በውዴታ እንጂ በግዴታ በውዴታ እንጂ በግዴታ አይሆንም። ከአንድ ቀን ሰክራ እንደ ሰማይ የራቆኝ ከፈሮችን ሳምኳቸው።